ቀማም ሀይም እንግዲህ ዛሬ ትንሽ ከፍቷታል። እውነት ለመናገር አንዳንዴ ነገሮች እንዳሰባችሁ ሳይሆን ባላሰባችሁት መንገድ ነው እና የሚሄደው። እንደዚህ ይሆናል ብዬ አላሰብኩም ላሰብኩም ብላ ይቅርታም ጠይቃለች ማለት ነው። ብራ እንግዲህ እግዚአብሔር ይማር ብራ ማሞታልና ያው ከዚህም በፊት ትንሽ ጥሩ ስሜት ላይ አልነበርኩም እያለ ትናንትና፣ እንግዲህ ሀይሚ በሰራችው ቪዲዮ በጣም ተናዷል። ለምን እንደዚህ ታደርጋለች በቃ እንደ መጥፋት ማለት እኮ ነው ብሎ እንግዲህ ብቻ ሀይሚ ባደረገችው ነገር በጣም ተናዶ ሀይሚ ይቅርታ ጠይቃለች። ነገር ግን ይቅርታ ብትጠይቅም ቡራ በቃ በጣም ስለተናደደ እንግዲህ ያው ወደ መጨረሻ ላይም ሄጅ ብሏት ሄዳለች ማለት ነው። እሷም እንግዲህ አልመለስም እንዲያውም መሄዳለሁ እያለች ነበርና ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንግዲህ እነ ፍሴ ቤተሰብ ተጨናነቀ ብለው ቪዲዮ ሰርተዋል ማለት ነው እና እነ ሄኒ እንዲሁም ደግሞ ስምረት በጣም አሳዝናኛለች። መጨረሻ ላይ ቪዲዮን አይታችሁት ከሆነ ማለት ነው እና ቡራ እንግዲህ እግዚአብሔር ይማርህ የምር ሀይሜም ቡራ፣ ማንኛውም ሰው ክፉ አይንከው የትኛውም ቢሆን ማለት ነው እና በደህና ነገር ብትጣሉ እየተጣላችሁ ብሰሩ ይሻለናል ሰው ታመመ ከሚባለው ማለት ነው። እና አሁን እዚህ ጋር መናገር የምፈልገው ነገር ቢኖር ሀይሜ እንግዲህ መስራት ፈልጋ ነበረ የመጣችሁ፣ እና አንዳንዴ ነገሮች ትንሽ ይጋንናሉ። እውነት ለመናገር እሱ አሁን ደብዳቤ ጽፋ በቃ በእኔና በብሩክ መሀል ምንም የተፈጠረ ነገር የለም ግን ደግሞ እሱ በዚህ ሰዓት መሄድ አይችልምና፣ ስለዚህ እኔ መሄድ አለብኝ የራሴ ትንሽ ችግር ገጥሞ ትንሽ ችግር ገጥሞኛል ብላ ነው የመጣችሁና በሁለታቸው መሀል ምንም አይነት ነገር እንደሌለ አስረድታለች፣ ለቤኪ ማለት ነው። ይሄ ነገር ደግሞ ምንም ቢሆን ለእኔ ሰዓት ነግረኝ፣ እንዴት ይሆናል እኔ ማወቅ የለብኝም ማለት ነው። እንዲሁም እንደ በግ ነው እንደምታይ ና እያለ ነበር ቡራ። በነገራችን ላይ ስሜታዊ ሆኗል ማለት ለሀይሚ በጣም ነው የሚጨነቅ፣ በጣም ነው የሚያስብላት። በቃ አሁን ያሉበት ሁኔታ አንዳቸው ለአንዳቸው ይተሳሰባሉ እና እዚ ጋ አሁን የፈለገውን ነገር ቢል ቡራ ስሜታዊ ቢሆንም አይፈረድበትም፣ ምክንያቱም ያው ይሄ ነገር አሁን እውነት ሆኖ ወይም ደግሞ ጥለው የሆነ በቃ ሀገር እንኳን ብትሄድ እንዴት እኔ ማወቅ የለብኝም ማለት መብት አለው ምክንያቱም በሀይሚ ሕይወት ብሩክ አለ። በቡራ ህይወት ደግሞ ሀይሚ ያለች ሁለታቸው ጋ ይሄ ነገር ያላቸው ሪሌሽንሽፕ፣ መተሳሰር እስካለ ድረስ ምንም አይነት የተደበቀ ነገር የለም። እና እድሜ ልክሽ ድብቅ ነው ወይ የምትወኝ እያለ ነበር ቡራ እንግዲህ፣ ለምን ትደብቅ ያለሽ እያለ ዛሬ ቡራ በቃ ተናዷል፣ እውነት ለመናገር እና ሀይሚ ደግሞ ካፍቷታል። አሁን እዚህ ጋር ትንሽ ጥንቃቄ ማድረግ አለባቸው ብዬ ማስበው እኔም ሀሳብ የምሰጣቸው ኮመንት የምጽፍላቸው ሁለታቸው በመሀል እንዴት ነው? እጅ መስጠት የለባቸው ማለት ቡራም፣ እንግዲህ መልሶም ፕራንክ ቢያረጋትም መስራት አለበት፣ እሷም መስራት አለባት። አሁን የሀይሚ ዓላማ አንድና አንድ ነው፣ በቃ አንደኛ ብድሯን መመለስ ነው። ምንም ጥያቄ የለውም። ባለፈው የሰሩትን ብድር ቤኬና ቡራ የሰሯትን ራንክ ብድሯን መመለስ ነው። ሌላ ምንም ኬዝ የላትም ሀይሚ። አንደኛ ደረጃ ይሄ ነው። ሁለተኛ ደግሞ መስራት አለባት። ቪዲዮቸው እየታየ አይደለም አሁን? ይኸው 247 ገብታለች 250 ሺ ትገባለች በቅርቡ ጠንክራ ስለሰራች ወጥራ ስለሰራች መሰለኝ። ባለፈውም እኮ እንደዛ ይኸው ጎራሁኑ ወደ 300 ሺ ሊገባ ነው። ስለዚህ እንደው ማንም የሚረዳችሁ ግን የምሬን ማለት ነው እና ማለት መስራታችሁ እንዳለ ሆኖ ሁለታችሁም ቢሆን በሁለታችሁ ማል ክፍተት መፍጠር የለባችሁም። በቃ እየተናበባችሁ እንደምትሰሩ ተስፋ እናደርጋለን። ምክንያቱም አሁን ቡራ በቃ ሂጂ ምናምን በቃ እንደፈለግ ስትመጭ ምናምን ሲል ይህንን ይዘው ደግሞ ሌላ ነገር ስለሚሆን እንደዚህ አንዳንድ ነገር ቢጠነቀቁ ደስ ይለኛል። ያው ሀይሚ ደግሞ ይቀርታ እንደዚህ ትሆናለህ ብዬ አልነበረም። አሁንም አንተ ፊት ግን ካዝወርክብኝ እሄዳለሁ እያለች ነው ሀይሚ ማለት ነው እና አንተ ፊት ግን ካዝወርክብኝ እሄዳለሁ ሂጂ እያለኝ ነው ብላ እንግዲህ ወደ መጨረሻም ሂጂ ስላት ሄዳለች። ማለት ነው። በነገራችን ላይ ቡራ ስለሚወዳት ነው፣ ስለሚያስብላት ነው፣ ስለሚሳሳላት ነው። እንደዚህ ስሜታዊ የሆነውም የተናደደውም የታመመውም እንጂ ሌላ ኬዝ የለውም። ሀይሚም ደግሞ አንደኛ ብድሯ ለመመለስ፣ ሁለተኛ መስራት ስላለባት ብቻ ነው። በጣም ብዙ ዩቱበሮች ከዚህ በላይ ይሰራሉ። ስለዚህ እነሱም እንዲሰሩ እንፍቀድላቸው ቪዲዮቸውን